እና መጣሁልህ እና መጣሁልህ። እና ሁን አትፈታኝ፣ እውነቱን ነግሬ ካይደል ይህ ወንድሜ መጨረሻ እስኪረጋገጥ ረጋገጥ እዚ አርፈሽ ትቀመጫለሽ። አይ እፈራገጣለሁ። ብታይ፣ ለእኔ ሰዎችን አስሮ ማሰቃየት በጣም ቀላል ይገባሻል።

ምሳሌ ምሳሌ እስከ ዛሬ አድነሻል። ዛሬ ግን የምንሽን ካላደረሽ በፍጹም ላታድኛት ያትሱ ለምን ማለት ነው ግን ረዋሽ ዋሽሽ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር መስገንንጋወል ሰላም ሰላምታ ያበያላችሁ። በት የተረሳችሁ እንግዲህ ዛሬም በአዲስ ቪዲዮ መጥተናል። ላይክ በማድረግ ቪዲዮን ጀምሩ። እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጥልን። ማለት ነው እንግዲህ በዛሬው ትንሽ ከበድ ያለ ነው፣ ሄዶ እንደምናየው ከሆነ ማለት ነው። እሱም እንግዲህ ማለት ከታሰረችበት ተፈታ፣ ቅድስቴና ምሳሌ ላይ ጉዳት እያደረሰች ትገኛለች ማለት ነው። እንግዲህ እዚህ ላይ ምሳሌና ቅድስቴ ምንም ጉዳት መድረስ የለባቸው ማለት ጉዳት ላይ መውደቅ የለባቸውም። እዚህ ጋር መድብል መድረስ አለበት፣ ምክንያቱም ቅድስቴና ምሳሌን እንግዲህ ምሳሌ አጋጣሚ ቅድስት እንዴተኛች ተነስታ ሄዳ ማለት ታግታ ከታሰረችበት ክላስ ሄዳላት ስለነበረ እንግዲህ ያው ልጅ ልጅ ነውና ሁሌም በልጅነቱ አታላ ናፍቀሽኛል ጠረነሽ ናፍቆኝ ድነሽ መተሽ አታቅፊኝም ወይ እኔ እኮ በጣም ነው የናፈኩሽ እናትሽ አይደለሁም ወይ እያለች እንግዲህ የተለያዩ አማርኛዎችን የመሸወጃ ቃላቶችን ተጠቅማ እንግዲህ ምሳሌ ወደ አጠገቧ እንዴት ትቀርባትና እንዲት። እንዲታቅፋት ምናምን ሰበብ ፈጥራ አስጠግተታለች ማለት ነው። ከቀረበቻት በኋላ እንግዲህ አንገቷን ነው ንቀርጋ ያዘቻት። ከዛም ቅድስቴ ስትደርስ እንዳትቀርቢኝ ከፈለግሽ እግሬን ፍችኝ፣ አለዚያ ደግሞ አንቄ እገላታለሁኝ። እስከዛሬ ግን አንዴ በዛ አንዴ በዝ እያልሽ ስታደኛ ስታስጠያት ኖረሻል። አሁን ግን ምንም ይሁን ምን አታድኛትም እያለች የዛ ተችባት ትገኛለች። እንግዲህ ቅድስቴም በጣም ስለደነገጠች የምታደርገውን ሁሉ ነው የጠፋባት ማለት ነው። አሁን ቅዱስ ዚጋ ጎበዝ ብትሆን እግሯ ቢያዝ በእርግጥ ማለት እንትኗን እጇን ተፈታለች፣ ግን እግሯን ስለታሰረች ምንም አንተናትልም ወይ የሆነ ዱላ ነገር አምጥታ ብትመታት ወይ ደግሞ የሆነ ነገር ስለት ነገር ራሱ አምጥታ ብታስፈራራት ምሳሌን ነው መልቃቅ እንትን ነበራት። ግን ቅድስቴ እዚህ ጋ በጣም ደንግጣ እንኳ ደ ላልታመጣ ለቅርና ራሷን ራሱ ማዳን አልቻለችም። በጣም ነው የደነገጠችው። እንግዲህ ይህንን ምክንያት አድርጋ እንግዲህ ቅድስቴን እግሬን እግሬን የእግሬን ገመድ በጥሽልኝ እያለች ታትገኛለች። ቅድስቴ ደግሞ በእርግጠኝነት ያው የምሳሌ ነገር ሞቷ ስለሆነ በዛ ላይም እንግዲህ ምሳሌን አደራ ስለተባለች መጀመሪያም፣ ብሩኬ እንግዲህ የምሳሌን ነገር አደራ የሚላት እሷ ነው ስለሆነ አሁን ደግሞ መድብል እንግዲህ ቅድስት አደራሽን የምሳሌን ነገር አደራ ነው ያላት፣ ማለት ነው። ስለዚህ እግሬን ከፈታሽኝ እንለቃታለን፣ አለበለዚያ ግን እርሷን እበጥሰዋለሁ እያለች ስለምታስፈራ እያስፈራራቻት ስለሆነ፣ አሁን ቅድስቴ እግሯን ትገመር ተፈታላታለች ማለት ነው። እግሯ ተፈታላት ማለት ደግሞ ማህሌት ቀጥታ ወደ በቀል ነው የምትሄደው። በቀሏ ምንድን ነው? የመጀመሪያ ምሳሌን ገና በፊት እዚና ጋር የተመካከሩት ምንድን ነው? እንግዲህ ምሳሌን ገላ ቤቱ ለእሷ እንደሚገባት ነው የነገራት። ስለዚህ ደግሞ ምሳሌን አሁን እዚህ ጋር እንትን ለመጉዳት ታስባለች። ሲቀጥል ቅድስትንም ቅድስት እዚህ ጋር የሆነ ጉዳያ ካደረሰችባት የምሳሌ ህይወት ያንን ያክል አይደለም። አባቷን ጋር ጠገቡ አይደለም። በቃ ምሳሌ አሁን ላይ ማንም የላትም። አባቷን ባጠየበት መንገድ ላይ አሁን ላይ ቅድስትን ስላለች ነው ተስፋ አድርጋ የተቀመጠችው ማለት ነው። ሶ እዚ ጋር በጣም ነው የሚያስጠላው። ስለዚህ አሁን እዚህ ጋር እኔ የማስበው መድብል መድረስ አለበት ነው የኔ ሀሳብ። አለዚያ ደግሞ በጣም ያስጠላ ነው የሚሆነው ብዬ አስባለሁኝ። አሁን እሷ እነሱ ጋር የሆነ ነገር አድርጋ ቶሎ ብላ ስልኳን ፈልጋ ዝና ጋር ነው የምትደውለው። ከዝና ጋር ደውለች ማለት ደግሞ ዝና የማይመጣበት ምንም ምክንያት የለውም። ከመጣ ደግሞ ሁሉም ላይ የባሰና የከፋ ጉዳት ነው የሚደርሰው። ስለዚህ እዚህ ጋ ብዬ የማስበው የሆነ ሰው መምጣት አለበት ለቅድስቴን እና ምሳሌ ሊያድናቸው የሚችል ሰው ነው በጣም ነው የሚያስጠለው ማህሌት በቃ ከመጀመሪያ ጀምራ በቃ ከተንኮል መስመር አትወጣም። ወይ አትማር ወይ ለራ ስለ ራሷ ለህይወቴ እኮ ምን ልስራ ብላ የሚገርማቸው አንድ ቀን አስብ አታቅም። ሰዎች እንዴት ልጣል፣ ሞገስን እንዴት አርጌ ህይወት ላበላሽበት፣ ብሩክን እንዴት ላበላሸው በቃ ሁሉንም ኢቭንፍ አለሳካላት እና መንገዱ ክፍት አልሆንላት ብሎ ነው እንጂ ዝናን ራሱ በቃ የሆነ መስመር ገብታ በፍቅር ወይም በበዛት አላ ገብታ እሱን ራሱ የሆነ መጠቀም ያልታረግ ነው የምፈልገው እንጂ ለሰዎች ተንኮል ነው እንጂ ምንም አይነት መልካም ነገር ዜሮ ነጥብ አምስት አታስብም። ስለዚህ ከእንደዚች አይነት ሰው ጋር እንግዲህ ይህን ያክል እንትን ማለት በጣም ከባድ ነው። ሙድ ቤተሰቦች ወይ ሌላው ሞገስና ሉላ ናቸው። ሞገስና ሉላ እንግዲህ ያው በዝግ ቤትም ቢሆን እንግዲህ አሪፍ ጊዜ እያሳለፉ ነው ያሉት፣ ማለት ተመስገን ነው። ግን ደግሞ ይህቻቸው ነገር በጣም ያሳስባቸዋል ወደ ገጠርም ሊወጡ ነበረ አሁን ደግሞ በዚህ ሁኔታ በጣም ከባድ ነው በጣም አስጠላቸው ብሩኬ መጥፋቱ በጣም ከባድ ነው ማለት ነው ብሩኬ ጠፍቶ እንግዲህ የሞገስ የሚወደው በጣም ያከብረው ጓደኛው ነው ስለዚህ በዚህ ሰዓት ላይ እንግዲህ ብሩክን ጥሎ በዓል በጣም ከባድ የሆነበው ማለት ነው ለሱ። ለዛም እንግዲህ እየተሰውሰ ይገኛል ማለት ነው። ግን ደግሞ ብሩክ ብሄድም መድብልን የመሰለ ምርጥ ወንድም ታክቶለት ነው ሄደው። መድብል መምጣት ነው ለመናገር ድራማውን አድምቆታል በጣም ደስ የሚል ነው። ግን ደግሞ ከሁሉም በላይ የብሩክ እንትን ነበር እዚህ ድራማ ላይ አሪፍ በቃ፣ በጣም ነበር የብሩክን ሳይ የአባትነት የወንድምነትን በቃ የጓደኝነትን ጥግ የምናይበት ምርጥ ነው ብሩክ ማለት ነው ሶ ብሩክን በዛ መልኩ ነው እኔ የምጠብቅ ያለውኝ። ግን ብቻ ያስጠላ ወደ ቤተሰቦቻችን እስኪ እንግዲህ፣ በዛሬው ክፍል ምንም ያየነው ነገር የለም ማለት ብሩክ። እኔ አሁን በቃ ብሩክ ይምጣ። ብሩክ ብሩክ ያለበት እንኳ መታወቅ ያለበት እዚህም ከሆነ ቤት ውስጥ ቤቱ ባይመጣ ምናምን። በእርግጥ እስከዛሬ የጠፋበት የሆነ ምክንያት ይኖረዋል። ሶ ግን በቃ ማለት የሆነ ያለበትን ቦታ ብናውቅ በጣም መልካም ነው ብዬ አስባለሁ። ማለት ነው ደግሞ ግድ ነው፣ ምክንያቱም ማወቅ አለብን። አንዳንዴ ቀይስ ማለት እንዴት ነው መሰላችሁ፣ ያለበትን ማወቁ ግድ ነው። ዝም ብሎ በጭፍን በጭፍን በቃ እስካሁን ከሁለት ሳምንት በለጠው ማለት ነው ከጠፋ። ስለዚህ እንደዚህ ሆኖ አይሆንም። ሌላው ዝና እየተናደደ ነው እንግዲህ ማለት ስልኳን በመዝጋቷ በጣም እየተናደደ ነው። እንግዲህ ኤፍራታንም አግኝቷት ምንድን ነው ብሎ ጠይቋት ነበረ? ኤፍራታም ያሁ የምታውቀው ነገር እንደሌላት፣ ምስ እንግዲህ የት እንደሄደችም እንደማታውቀው የነገረችው፣ እንዲያውም ወንድ ተከትላ ሄዳ ነው የሚሆነው ምናም እያለች እያዋራች ነው። ግን ያው አላወቁም። ግን ዝና ጠርጥሯል። የሚገርማችሁ እነዛ ሰዎች አግተዋት እንዳይሆን እያለ ነው። አንቺ እዛ ከታገተች እኮ ብዙ የምታውቀው መረጃ ተለፈልፋለች። ስለዚህ ምንድን ነው እየሆነ ያለው እያለ ነበር ማለት ነው። እየፈራ ግን ፈርቶም አልቀረ እንግዲህ ማለት የምችለውን ያክል ለፍልፋለ። ግን መጨረሻ ቅድስቴንና ምሳሌን እንዲያት ጎዳቸው ነው እንግዲህ የምንፈራው ውድ ቤተሰቦቻችን። ዲያጣም እንግዲህ ቤተሰቦቿን አገኝታ በጣም ደስ እያላት ትገኛለች። በጣም ከሚባለው በላይ በጣም ደስተኛ ነች ማለት ነው። እንግዲህ አባቷን እናገኝታለች ቤተሰቦቿ ጋር ሀሪፍ ጊዜ ቻለንጆች ቢኖሩትም ግን አሪፍ ደስ የሚል ሰዓት እያሳለፈች ነው የምትገኘው። ኤፍራታ ምግብ ተፍተፍ እያለች ትገኛል። የውድ ቤተሰቦቻችን